በየቀኑ ራስሽ ላይ ስሪ፣ በየቀኑ መድረስ የምትፈልጊበት ጋ ለመድረስ ደከመኝ ሰለቸኝ ሳቲ ስሪ። በየቀኑ ራስሽ ላይ ስሪ፣ በየቀኑ መድረስ የምትፈልጊበት ጋ ለመድረስ ደከመኝ ሰለቸኝ ሳቲ ስሪ። አሰላሙ አሌይኩም ወራህመቱላ ወበረካቱ ድና የተከበራችሁ የሌሎ ፋጇቲ ቤተሰቦች እንዴት ናችሁ? አልሐምዱላህ እኔ በጣም ሰላም ነኝ። ዛሬ እንግዲህ ብቅ ብየላችኋለሁኝ ማለት ነው። አልሐምዱሊላህ እንዴት ይዟችኋል? ቲዩብ የበርታችሁ ነው። ስራ እንዴት ነው? ከእኔ ጋር ሁሉ መልካም አልሐምዱሊላህ። እንግዲህ በሌሊቱ ወደት ነው ጉዞ ማለታችሁ አይቀርም። ከፈጅር በፊት በሌሊቱ ጉዞ ላይ ነን ማለት ነው። ያ አሁን ላይ ሙቀት ስለገባ ታስር በኋላ ራሱ ብትሄዱ በጣም ሙቀት አለና ና ለሙቀቱ ብለን በሌሊቱ ጉዞ እያደረግን ነው አልሐምዱላህ። ሰላም እንደርሰናል ማለት ነው። ያው ውድ ቤተሰቦች ሸላይክ በማድረግ ሀሳባቸውን በኮመንት አስቀምጡልኝ። አዲስሆን አክሰብስክራብ በማድረግ አበረታቱኝ። ያው ስናሄድ አርፍደን እንደዚህ የነጋ ማለት ነው። ቆንጆና ደስ የሚል ቦታ ነው ይሄድ ነው። በነገራችን ላይ ቀጣይ ቪዲዮ አሉ ብቻ አይደለም ማለት ነው። ጣደየርቤት ቦታ ደርሰናል ማለት ነው። አሁን የመሰለ ቆንጆ ቤት ነው በጣም ደስ የሚል ቦታ ነው። ጽድት ያለ ቤት ነው። ማሻላህ መውጣት ፈጅር በኋላ ነው የደረስነው። ሰዓቱ አየሩ ምናምን በጣም ደስ ይላል። ሙቀት ነበር ፀሐይ ብዙ ስራ ቤጣ አንዳንድ ጊዜ ደስ ደስ የሚል ቦታ ማየት ከድካም ያላቀ የሆነ አእምሯቸው አንዳንዴ ስናና ነው የሚባለው ቀጣይ ቪዲዮ ላይ እንሻአላ ባህሩ አጠገብ ሄደን የታያችሁ ከሆነ ወዳለ ባህሩ እዛ ሄደን ቪዲዮ ያለቀላችኋለሁ ማለት ነው። እዛ ስታይታችሁን አስቀምጥለኝ። ሁላችሁም በጣም እንደወደዳችሁት ተስፋ አደርጋለሁ። ሆነ ቁጭ ብላችሁ እራሳችሁ ስታዳምጡ ተደብር ስታደርጉ ያለን ፍጥረታት እያላችሁ ስብሓንላ ብላችሁ ስታስተነትኑ እንዳይነ ቦታ ላይ በጣም ነው ደስ የሚለው። እንደዚሁም ደግሞ ያው ደስ የሚላል ግን ደግሞ የሆነ በተለይ ብቻችሁን ከሆናችሁ ወይ ደግሞ ከነሱ ተለይታችሁ ለብቻችሁ የምትበሉ ከሆነ ምናምን ግን በጣም ይሰማል በዛ በኩል ስታስቡት ማለት ነው። አብራችሁ መሄዳችሁ ሁሉ ነገር ደስ እያለ የሆነ ተለይታችሁ ለብቻችሁ በቃ በተሰብስብስብ ብሎ እነሱ ተሰብስበ የሆነ ሲበሉ እናንተ የእናንተ ተባለን በሳህን ተደርጎላችሁ ወይም አርጎ ተብላችሁ የሆነ ሳህን ላርጋችሁ ለብቻችሁ ነጠል ብላችሁ ስትቀምጡ በዛ ሰዓት ያለው ስሜት ሁላችሁ ታውቁታላችሁ ብዬ ያስባለሁ። ወይኔ በጣም የሚከብድ ስሜት አለው። ማለት ከጓደኛ ጋር ከቤተሰብ ጋር እንደዚህ ነገር ባንድ ለምዳችሁ፣ ደግሞ እንደዚያ አይነት እንትን ሲላችሁ ይሄ ነገር ይከብዳል። አልሐምዱሊላህ ይህም ያልፋል። አልሐምዱሊላህ ይህን የሚያጣ ብዙ አለና አመስገን ነው ማለት ነው ያኔ ደስ አላለኝም ሳይሆን ያለኝን እኔ ሊሰማችሁ የሚችል የለ ያንን ለማለት ነው እንጂ ማለት ነው። በጣም ብዙ ዛህማ የለም። አሁን ግን ወጥተን ስንመጣ አለት ትንሽ ዛህማ ማለት ነው። አንዳንድ ጊዜ ለራሳችን ሆነ የሀገር እንትን የምታውቁት ራቅ እንደዚህ ቆንጆ ቦታ ስትሄዱ ነው ማለት ነው። ሁላ አንድ ቦታ ላይ ስትሄዱም አንድ ቦታ ላይ ስትሆኑ ትሰላቻላችሁ። አንዳንድ ቀየራ ለቦታ ሲሆን ደስ ይላል ማለት እስኪ አንዳንድ ጊዜ ለራሳችን የሚያስደስተን እኔ እንልበስ ለራሳችን የሚያስፈልጋቸውን ነገሮች ብዙ ነገሮች አሉ። እኛ ግን እኛ ለራሳችን ማረግ ትተን ለሌሎች ነው የምናረገው። በቃ ባይኖሩ እንኳን ተበድረን ለሰው እናደርጋለን። ግን ለራሳችን ደግሞ እናደርግ። አንዳንድ ጊዜ ለራሳችን እንሆን። ራሳችን ስናስደስተው በቃ ሰርተነው እንኳን ቢጠፋ አንዳንድ ጊዜ በቃ ለራሴ እኮ ነው ያረኩት ተደስችበታለሁ ትላላችሁ። ግን ምንም ሳታረጉት ለራሳችሁ አንድ ነገር ሳታደርጉ ግን የሆነ ትሰራላችሁ እኮ ግን የት እንደሚገባ አታውቅትም፣ ወይም እንዲህ ነገር ላይ አላወርቁትም ስትሉ ብዙ ነገር ይሰማችኋል፣ ውስጣችሁን ማለት ነው። እዛ ማስተያየታችሁን ይጠብቃለሁ። ላይክ ላይ ከአድርጎ አድርጉ፣ ሸር አድርጉ በቅንነት በራሳችን የምትተጋገዝ እንደዚህ ደግሞ በሰው ሀገር እንደዚህ ሰውን ሀገር ሰው ቆንጆ የሚያምር ነገር እንደዚህ በቪዲዮ ሰርተን እንደላክ ነው። ደግሞ ሀገራችንን በሰላም በጤና ገብተን ከቤተሰብ ጋር ተገናኝተን በቃ ሀገራችን ሰላም አድርጎልን ሀገራችንን ደግሞ እንደዚህ የሚያምሩ ቦታ እየሄድን ተፈጥሮ ሁሉ ነገር በሀገራችን የምንዝናና ያደርገ እናንሳ ብቻ አልላቸው። በሀገራችን የምንዝናና ያደርገ። አሁን ይሄ ለምሳሌ የተከራዩት አምስት መቶ አራት መቶ እንዛ ነው ሁለት ክፍል አለው።

ራሶች ሰማችኋል ያስባለሁ። አየሩ ምናምን እዚህ ጋ ቡና ተፈለጋችሁ መስካፌ ምናምን አፍልታችሁ መጠጣት ይቻላል። ኖ ኖ ኖ አፍሉ እናፍላን ለቅምሻችን ልጋብዛችሁ አይሻልም? ሳል ወጣ ማለት ነው። ቀጣይ ደግሞ ቆንጆ ቆንጆ ቪዲዮዎች ይጠብቁ እንላለን። አዎ በነገራችን ላይ ይችን አስራ ሁለት ደቂቃ ቪዲዮ ሳንሳማ ተውት ያለው ጩኸት እንኳን እያወራሁ ቀጥታ ላነሳላቸው ቅርና ይችን አስራ ሁለት ደቂቃ ቪዲዮና አስተካኪ በራሴ ድምፅ ለማድረግ ስንት የተጣሩ መሰላችሁ? አሁን ራሱ ህጅን የመጣሁት የሆነ ስራ ጨርሼ ማለት ነው። እንዳይኑ ቦታ ስትሄዱ ደስ ይላል። ወይም ቁጭ ያደረጓችሁ ሞቀ በራሳችሁ ጊዜ አይኖርም፣ ግን ለበጎ እንሰራላችሁ። እንደዚህም እየሆን አሁን ይህን እንትን ያለ ሰው ያለንበትን ሁኔታ እኛ ካልተናገር

ጥሩ ነገር ብቻ ሳይሆን እኛ እንደምንደክም በዚህ ሰዓት የኛ ምድክም ካልተናገርን አሁን ይህንን እንትን ስል ያለሁበትን ሁኔታ እኔ ካልናገርኳችሁ እንዴት እያሳለፍኩ እንደሆነ አሁን የመጀመሪያ ስሜት ለብቻችሁ ስትሆኑ ከፋላልኳቸሁ አይደል? በቀንሱ በጋራ ሆነው ለብቻ ስትደረግ መቼም ሰራተኛ አይደለሽም እንዳትሉኝ። አዎ ነኝ፣ አውቃለሁ። ግን የሆነ የሚሰማችሁ ስሜት አለ። ከዛ ውጭ ደሞሆነ

አልፎልም ደግሞ ለሀገራችን ያብቃ፣ ወይም ደግሞ ባለን አላህ ስብሃነ ወተዓላ ያብቃቃል። ዋናው ደግሞ በረካ ኑሮት፣ በዛ ነገር አላህ ሰብቃቃን ነው ማለት ነው። ሁላችንም ስለተከታተላችሁ፣ እኛ አብራችሁ ስለ ቆያችሁ እጅ በጣም አድርጌ አመሰግናለሁ። በዱ አንረሳሳ። እንዴት ነው የተሰማችኋል? የስልኳ ድምፅ እንደሰማ ብዬ አምልጬ መጣሁ። ድብብቆሽ ነው ትላላችሁ። ያላ ላይክ እና ሸር ሰብስክራይብ ማድረግ አትርሱ። ጀዛኩሙላህ ኸይረን እያላችሁበት አላህ የጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። በየቀኑ ራስሽ ላይ ስሪ። በየቀኑ መድረስ የምትፈልጊበት ጋ ለመድረስ ደከመኝ ሰለቸኝ ሳቲ ስሪ። በየቀኑ ራስሽ ላይ ስሪ። በየቀኑ መድረስ የምትፈልጊበት ጋ ለመድረስ ደከመኝ ሰለቸኝ ሳቲ ስሪ።